እንግዲህ በጣም ብዙዎቻችን ሀይሚና ሙቢ አብሮ እንዲመጡ እንፈልጋለን። እሱን ደግሞ አድርገው አሳይተውናል። በቪዲዮ በቲክታክ ማን ነው በዩቱብ አይመጡ እንኳን በቲክታክ ቪዲዮ መጠዋል ማለት ነው። ያው እንደምታውቁት ነው ላይፍ ላይ ሁሉ ነገር ላይ መች ይችላል ምናምን በዛ ምክንያት ማለት ነው። ወይም ደግሞ ምናልባት ይሄንም የቀረጹት ለዩቱብ ሲቀርጹ ሊሆንም ይችላል። ያው ግን እንደምታውቁት እንግዲህ ሀይሚ ቡታጅራ የመጣሽ ጊዜ አግኝተዋለች። ቪዲዮም ሰርተዋል አብረው ማለት ነው። ሁሌ ደግሞ አይመችም። ላይፍ እንደምታውቁት ነው። በተለይ ኢትዮጵያ ላይ ህይወት ሩጫ ነች አይደል? ሩጫ ነው ሁላችን የምንኖረው። እና በዛ በዛ ብዙ አይነት ምክንያት ብዙ አይነት ስራዎች አለባቸው። ብቻ ምላችሁ ፈልጋለሁ። ዛሬ አብረው ስለመጡ ደስ ብሎኛል። ደግሞ እህት እና ወንድም ነው። ደግሞ በጣም እኮ ነው የሚያምሩት። በጣም ነው የሚዋደዱት የሚከባበሩት። እንዴት አድርጌ ልንገራችሁ? ልክ የእውነት ሪል ላይ ያለ ነገር ነው። ይህን ነገር የሰሩት ቪዲዮና ወንድምሽ ሊያጎርስሽ ብሎ ከዛ ደግሞ ሲበላብሽ ውይ ሁንሽ ኩምትና ደጁ ለደቂቃ ማለት ነው፣ ለዛው በቃ እንዴት ምናምን ነገር ብለሽ ግን ከዛ ደግሞ ደስ የሚል ስሜት አለው ምናምን ነገር ከዛ ደግሞ የራቀ ቦታ ላይ ስትሆኝ ደግሞ ት ያልሽ ምናምን ነገር ትውስታዎች አሉና፣ ብቻ ፍቅራችሁን ፈጣሪ ያብዛላችሁ። ከዚህ በላይ ተዋደዱ፣ ከዚህ በላይ ተከበሩ። ያው በጣም ብዙ ሰው ሀይሚና ብሩኬን ይወዳቸዋል። እንዲሁም ደግሞ ሙቢና ሀይሚ ደግሞ በእህትና በወንድምነታቸው መሀል በጣም ነው ህዝቡ የሚወዳቸው ና ብቻ ያው እንደምታውቁት ነው፣ ህይወቱ ነው። ሁሉም ሰው ከአንድ ሰፈር፣ ከአንድ መንደር፣ ከአንድ አገር መኖር አይችልም እና ያ ደግሞ በሁላችንም ህይወት ያለ ነገር ነው። ሰላም ሰላም ሰላም! ውድና የተከበራችሁ የሙቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዘት ተረፍርፍ ይበልልኝ። ላይክ ሰብስክራይብ ሸር ማድረጋችሁን አትርሱ። እንግዲህ ጨረቃችን ከሙቢ ወንድማችን ጋር ከተፍ ብላለች ማለት ነው። እንደምታውቀት እንግዲህ ሙቢን በጣም የምናከብረው የምንወደው የዋ ወንድማችን ነው። እኔ በበኩሌ በጣም ነው የማከብረው፣ በጣም ነው የምወደው። በጣም የዋ ምስኪን የሆነ ወንድማችን ነው እና በነገራችሁ ላይ ቲክታኩንም ሙቢ ነው የሚለው። ሰብስክራይብ ምንድን ነው የሚባለው? ፎሎ አድርጉት ሀይሚም ሪፖስት ስላደረገችሁ በሀይሚም ገብታችሁ ማግኘት ትችላላችሁ። ዩቱቡንም እንደዛ አበረታቱት፣ ታውቃላችሁ ለእናቱ ያላት እሱ ነው እና ሙቢም ብቻ ሳይሆን እዚህ ጋር ፎሎም ሰብስክራይብም እንዲሁም ቪዲዮን ስናይ የምናበረታታው እናቱንም ነው እና እናትን ማገዝ ምናምን እንደዚህ ብር በመስጠት ወይ ደግሞ የሆነ ነገር በመስጠት ሳይሆን ልጇን በርታ ባል እና ልጇን ባበረታታ ነው ቁጥር ልጇን በሚያመጣው ገቢ ደግሞ እናትዬ መደሰት ትችላለች ማለት ነው። አይነት ሁሌም ቢሆን እንድናስቡ ፈልጋለሁ። እና ደግሞ እንደምታያቸው እንግዲህ ሀይሚ በጣም ድክም ማለት የሁነታዊ ላይ የታቸው ልክ ሙቢ ሊያጎ ሀይሚ ልታጎርሰው ብላ ከዛ ሙቢ ሲቀማት ማለት ነው። እዛው ነው በቃ ድ እንደዚህ ብላ ድክም ማለት። እና አንዳንዴ የሆነ ነገር አመጣዋለሁ ወይ ደግሞ የሆነ ነገር አደርገዋለሁ ብላችሁ ከዛ በኋላ ድክም የሚላችሁ የለም። ዝም ብሎ እንደዛ ነው የተሰማኝ። ልክ ሀይሚ ልትቀመው ብላ ከዛ በዛው ቀጥ ስቃ ዝም አለች፣ እና ልክ ሙቢም ደግሞ በላው። መጨረሻ ላይ ሀይሚ እንግዲህ እንዳያችሁ አትኩርፍ ብላ በቃ እዛ ልብላ ብላ እንግዲህ ወደዛ አይነት ስትሄድ ልክ ሙቢ ደግሞ አንቺማ ማኩርፍ የለብሽም የኔ ወደት የኔም ውጭዬ የኔ ትንሽዬ ብሎ እንግዲህ ጉርስ ያደረጋት ማለት ነው። የሆነ ጊዜ ታስታውሳላችኋል፣ መዲና ቲቪ ነው ምናምን ቀርቦ ስለ ሀይሚም ሲያወራ በጣም ደስ የምትል ቆንጅዬ፣ ንጹህ ልብ ያላት ልጅ ነች እያለ ነበረና ሀይሚም ደግሞ ያው በሙቢ አልደራደርም ነው የምትለው። ሁሌም ብቻ የሆነ እንዴት ነው መዋደዳቸው? ከልብ ነው ከልብ። እንደ እህት እንደ ወንድም መወለድ ቋንቋ ነው ቤተሰብ ግዴታ ከአንድ እናት ከአንድ አባት መወለድ የለብንም ማናችንም። ማንም ሰው ጋ እኮ ተዋደን፣ ተከባብረን፣ ጓደኛ፣ ወንድም፣ እህት ሆነን የምንኖረው ግዴታ ተወልደን አይደለም እና ብቻ ጥሩ ግንኙነቶች ሁሉ ከመወለድ በላይ ናቸው እና ብዙ ጊዜ ካስታወሳችሁ ደግሞ ካወቃችሁ የእናታችሁ ልጅ ወይ እናታችሁ አይደለም፣ ቀድማ ምደርስላችሁ ባለነው ቦታ ላይ ጓደኛ ነው፣ ሰው ነው አይደል? ሰው ሀገር ላይ ሆነን ምርጥ እህቶች ምርጥ ወንድሞች እናገኛለን። እዚህ ጋር ሰው ሀገር ምንሰራው ምንድን ነው? በቃ ሰው መሆን ስለሆነ ነው። እዚህ ካሉ ሰዎች ጋር ተግባብተን ተዋደን ተከባብረን የምንሰራው በቃ መወለድ ይሄ ከእናት ከአባት ሳይሆን ኖርማል በቃ ሰውነት ነው እና ብቻ ባላችሁበት ሁሉ መልካም ሰው ሆኑ፣ ሰውን በፍቅር ግዙ። ብቻ እንዴት ነው፣ በመልካም ተገናኙ። በአጠቃላይ ና ልክ እንደዚህ የትና ወንድ መሆን ይቻላል። ብቻ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በአንድ ላይ ስላየኋችሁ በጣም ደስ ብሎኛል። ሃይሚም፣ ሙቢም እንግዲህ እንደምታያቸው እንደዚህ የሳቅ ነው፣ ደስ ይላል። ብቻ ይህን ሁሌም እንደዚህ ብትመጡ ደስ ይላል፣ ግን ላይፍ እንደዚህ ነው። ቤተሰብ ያ ነው ያለው ነገር